በጣም ብዙ ህቶች አፍርቼበታለሁ። በጣም ብዙ ጓደኞቼን አግኝቻ አለሁኝ። ከዚህ የሄዱ ከመቶ በላይ ሰዎች እኔን ተከትለውኝ የሄዱ አሉ። እንገናኛለን፣ እናወራለን፣ ስለ ስራችን እንነጋገራለን። እንዴት አድርገው ሰዎችን ማምጣት እንዳለባቸው እናወራለን። በቃ ስነ ስርዓቱን የጠበቀ ማለት ነው። ዩቱብ ላይ ያለ ሰው ግን ያንን ነገር እንደሚፈልገው ማየት እንደሚያበረታታ አይቸበታለሁ። ለምንድ ነው እንትና እናንትን አንድ ላይ ሲሆኑ ማሻአላ በጣም ታምራላችሁ እያላችሁ ሞራል ትሰጣላችሁ። እንትና እናንትን አንድ ላይ ሲሆኑ ማሻአላ እንዴት እንደምታምሩ ትላላችሁ። እነዛ ሰዎች ደግሞ ይሄው አሁን ላይ ሰፋ አድርገው ወንጀሉን እየሰሩት መጦላችሁ። ስለሆነ እኛም ሚጊታ ስለሆነ የምንፈልገው ባሎቻችን አናሰራ ብለውናል። ጎረምሳ ገዝተን እንመጣላችኋለን እኛንም ታያላችሁ ማለት ነው። ደስ አለኝና አፒል አልኩት ማለት ነው። አስተካክልልኝ አልኩት። ከዛ ዩቲዩብ ለሰላሳ ቀን ቀጠረኝ። ከሰላሳ ቀን በኋላ ዩቲዩብሽን ቼክ አድርገን አይተን እንከፍትልሻለን አሉኝ። ከዛ እኔ ደግሞ እሺ ሰላሳ ቀን መጠበቅ ምንም ማለት አይደለም፣ ሶስት ወርስ ተዘግቶ የለ እንዴ ብዬ እሺ ብዬ ዝም አልኩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳለማ ፊሽ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? በነገራችን ላይ ትወዱኛላችሁ። ወይኔ ስትወዱኝ የምር አንዳንድ የምትሳደቡት ከፍቅር የተነሳ ነው እንጂ በሌላ አይደለም። ለምን መሰላችሁ? ስልኬ ተጨናንቋል። ምን ነሽ ነው የጠፋሽ? ረምላየ ነይልን ነይልን አላችሁ። ግን በነገራችን ላይ ያው የምውለው አዲስ ፕላትፎርም አስተዋወቂያቸዋለሁ። ባለፈው ፖፖ ላይ ነው ብዙ ጊዜ ያለሁት ለዛ ነው። ፖፖ በነገራችን ላይ ከሌላው ፕላትፎርም በሙሉ ፍቅር ያለበት ሰላም ያለበት ነው። እዚህ በሆን ኑሮ እርግጠኛ ነኝ የሰሞኑን ነገር ተች ነበር። እንትናና እንትና አንድ ላይ ሆኑ፣ እንትናና እንትና አንድ ላይ ሆኑ፣ ምንም ደስ የሚል ነገር የለውም። ሀራም ነገሮችን እያበረታታን ጎሽ እያለን ያለ ነው። እና ያንን ከመተቸት እዛ መሆን የተሻለ ነው። በጣም ማለት ነው ፖፖ ላይ ሁሉም ሰው ፍቅር ብቻ ነው ያለው። በቃ አንድ ላይ እንስራ የሚላችሁ ሰው ብቻ ነው ያለው። ለምንድን ነው የእናንተ ማደግ ከላይ ያለውን ሰው እያሳደገ ከበታቻችን ሰዎች ስናመጣ እያደግን የምንሄድበት ፕላትፎርም ነው፣ እና ሁሉም ሰው አብሽር የሚባባልበት ምንም አይነት ወንጀል አታየውም እዛ። ሴትና ወንድ ሲጋተት አታየውም። ቪዲዮ የለም። በቃ ኖርማሊ ሁሉም ሰው ስለ ስራው ብቻ ነው የሚያስረዳው፣ እና በዛ ምክንያት በጣም ወደድኩት። እና ቲክቶክ ከገባሁ በእርግጥ ቲክቶክ ከተውኩኝ ቪዲዮ እንደ ቲክቶክ ላይ ራሱ ቪዲዮ ካየው ሁለት ወር ወይ ሶስት ወር ሊሆነኝ ነው። አስጠልቶኛል። ቲክቶክ ደግሞ አሁን ዩቱብን እንድጠላው እያረገኝ ነው ማለት ነው። እዚህ ላይ ያለው ነገር ለምን በቃ በያ ሳልፈልግ የምወናጀልበት ሁኗል ዩቱብ ማለት ነው። በቃ ያስጠላል። እኛም ደግሞ እያበረታታን ያለው ተመላካቹ ዚናን ነው እያበረታታ ያለው ያንን ደግሞ እያየነው ነው በተግባር እንትና እናንትና አንድ ላይ ሆኖ አላህን ፍሩ የሚል ጠፍቶ፣ ማሻላህ ታምራላችሁ፣ አንድ ላይ ታምራላችሁ፣ አንድ ላይ ታምራላችሁ እያላችሁ ብዙ ሰዎችም ገደል እየከተታችሁ ነው። እስኪ ወንድ ጋር ሀጂ ነብዬ ወንድ ጋር ማትጋተት አሁን ላይ አለች የለችም? እኔም እንግዲህ ሰሞኑን ወንድ ገዝቼ ልምጣ እንጂ አልሆነም። እና በግድ ወንጀል እንዲሰሩ እያደረጋችሁ ነው ያላችሁት። በዚህ ስራችሁ ደግሞ በደንብ ትጠየቁበታላችሁ ሁላችሁም ማለት ነው በዚህ ስራ እያንዳንዱ ሰው ማሻ አላህ ላለበት ይጠየቅበታል። እያንዳንዱ አንድ ላይ ሆኑ ታምራላችሁ ላለበት ይጠየቅበታል። እና እኔ በዛ መንገድ መሄድ አልፈልግም። ሳይም ደግሞ በጣም እየተበሳጨሁኝ ስለሆነ እራኩኝ ማለት ነው። ከዩቱብ እና መቶ ፐርሰንት ፖፖ ስነስርዓት ያለው ፕላትፎርም ነው። አሁንም ቢሆን የምነግራችሁ ነገር ተቀላቀሉ ስሩ ነው። እዛ ላይ እኔ አሁን ባልሰራ ገንዘብ ራሱ ባላገኝበት በጣም ብዙ እህቶች አፍርቼበታለሁ። በጣም ብዙ ጓደኞቼን አግኝቻለሁኝ። ከዚህ የሄዱ ከመቶ በላይ ሰዎች እኔን ተከትለውኝ ይሄዱ አሉ። እንገናኛለን፣ እናወራለን፣ ስለ ስራችን እንነጋገራለን። እንዴት አድርገው ሰዎች ማምጣት እንዳለባቸው እናወራለን። በቃ ስነ ስርዓቱን የጠበቀ ማለት ነው እና አንዳንድ ጊዜ ገንዘብም እያገኘን ሰላማችንንም የምናገኝበት ቦታ ነው። እና ወደዛ ስላደላሁኝ ነው የጠፋሁት። ከዛ ውጭ ደስ የሚል ነገር ልንገራችሁ፣ ዩቱብ ተከፈተልኝ። አልሐምዱሊላህ ረቢ ልዓለሚን። ዛሬ ነበረ በ27 ነበር የተቀጠርኩት እና ሀያ ሰባት ነበር ሳየው ደስ አለኝ። እና አፒል አልኩት ማለት ነው። አስተካክልልኝ አልኩት። ከዛ ዩቱብ ለሰላሳ ቀን ቀጠረኝ። ከ30 ቀን በኋላ ዩቱብሽን ቼክ አድርገን አይተን እንከፍትልሻለን አሉኝ። ከዛ እኔ ደግሞ እሺ 30 ቀን መጠበቅ ምንም ማለት አይደለም፣ ሶስት ወርስ ተዘግቶ የለ እንዴ ብዬ እሺ ብዬ ዝም አልኩ። ከዛ አሁን ስከፍተው ከፍተውልኛል፣ በአንድ ቀን ውስጥ ማለት ነው። በጣም ነው የታጀብኩ። ሱብሃንላ ይቺ ልጅ አናስከፋትን፣ በጣም ጸባይተኛ ሆነችብን ብለው ማለት ነው። እና ዩቱቤም ተከፍቶልኛል፣ ደስ ብሎኛል። ከዛ ውጭ ሁ በወንድሜም ጉዳይ ብዙ ነገር አብሽሪ ብላችሁኛል። አላህ ያበሽርልኝ። አመሰግናለሁኝ። እና አሁንም ቢሆን ወደ ፖፖ ወደ እኛ ጋር መቀላቀል የምትፈልጉ ሰዎች ካላችሁ ከስር በማስቀምጥላችሁ የቴሌግራም ሊንክ፣ ኑ ቶሎ እኛ ጋር ስሩ፣ እንለወጥ የሚያወናጅል ነገር ከምናይ ቢያንስ እያወራን እየተገናኘን እራሳችንን የምናሻሽልበትን ነገር እንፍጠር። ይህንን ነው የምለው። ለእህት ለወንድሞቼ እኔ የወደድኩትን ነገር ነው እየወደድኩላችሁ ያለሁት። ምንም አይነት ወንጀል የምትገቡበት ምንም አይነት የምትወናጀሉበትም ሀራም የምሰሩበት ነገር የለም። ቁማር ውስጥ አንገባም። እኛ የምንሰራው ኮይን መሸጥ ላይ ነው ትኩረታችን አንዳንድ ጊዜ ሳያዩ መፍረድ ጥሩ አይደለም፣ ግቡና እዩት ማለት ነው። በጣም የገቡ ሰዎች እንደውም እንደዚህ አይነት ፕላትፎርም አይተናናቅም፣ ምንም አይነት ወንጀል የማይታይበት ሁሉም ሰው አብረን እንስራ የሚልበት ነው እያሉ ያሉት እና በጣም ደስ የሚል ነገር ስለሆነ ነው ለእናንተም እየጋበዝኳቸው ያለሁት ማለት ነው። ውዶቼ እና ዛሬ ያው በብዙ መንገድ ደስ ስላለኝ ነው። አራስነት ወር ሆነኝ፣ አንድ ወር ሆነኝ፣ ዩቱቤም ተከፈተ ፖፖም ላይ በጣም ብዙ ወዳጆች አገኘሁ። ብቻ በቃ ደስታ በደስታ ነው። ሴን ሰሞን የዛሬ የጀመረኝ እንሻአላህ ወንድሜም ደግሞ ነገሮች ይስተካከሉለታል ብዬ አስባለሁ። እንሻአላህ እና ሌላ ማንኛውንም ጥያቄ እንዶ ሀያት እና ውዶቼ አሁንም ቢሆን ወደ ፖፖ አፕሊኬሽን መታችሁ ተቀላቅላችሁ እኛ ጋር አብረን እንስራ እንለወጥላችኋለሁ። ከመቶ በላይ ልጆች በስሬ ገብታችኋል። በጣም አመሰግናለሁ ዶቼ ኑሩልኝ። አሁንም ቢሆን ተጠቀሙበት፣ ዌልካማችሁን ብዙዎቻችሁ ዌልካማችሁን አልተጠቀማችሁበትምና ና ዌልካማችሁን ተጠቀሙበት። ኤጀንት ደግሞ ብዙዎች አሁን ኤጀንት ሊሆኑ ነው። ሌቭል ፎር የደረሱ አሉ። በዚህ ፍጥነት ሌቭል ፎር የደረሱ ልጆች አሉኝ እና በስሬ እነሱን ኤጀንት ለማድረግ ዝግጅት ላይ ነኝ። እንሻላህ እናንተም ደግሞ አዳዲሶች ከስር በማስቀምጥላችሁ የቴሌግራም ሊንክ መታችሁ ወደኛ ተቀላቀሉ፣ እላለሁኝ እንሻላህ። ሌላ ጥያቄ መጠየቅ የምትፈልጉኝ አሰራሩን እንዴት ነው የሚለውን ነገር ቴሌግራም ላይ አስቀምጥላችኋለሁ። ቴሌግራሙን ዝግ ያደረግኩበት ምክንያት ያው እዛ መሀል ላይ በጣም ብዙ ሌቦች አሉ። እንደገና ደግሞ ዝም ብሎ በማያገባቸው ገብተው የሚሳደቡ ሰዎች ስላሉ ለዛ ነው ዝግ ያደረግኩት። ኮሜንት ላይ እንኳን እንደፈለጉ ይበሉ፣ ችግር የለውም። እና ለዛ ነው ያንን ዝግ ያደረግኩት። ነገር ግን እኔ ሪከርድ የማረግበትን ስሜን ነክታችሁ ብትመጡ ቀጥታ ወደ እኔ ያስገባችኋል። እኔ ጋር መጻጻፍ፣ ማውራት ትችላላችሁ ማለት ነው። እኔ ቴሌግራም ላይ እኔ ሪከርድ ካረኩ የእኔ ነክታችሁ የሜሴጅ ምልክቷን ስትነኳት ቀጥታ ወደ እኔ ነው የሚያመጣችሁ። እዛ ጋር ነው እና እንሻላህ እናወራለን። ከዛ ውጭ ምንም አይነት ጥያቄ የምትፈልጉት ካለ ደግሞ ከስር ኮሜንት ላይ ጠይቁ፣ ይጻፉልኝ፣ እኔ መልስላችኋለሁ ማለት ነው። ከዛ ውጭ በጣም የሰሞኑ ቆይታዬ ፖፖ ላይ ስለነበረ ነው የጠፋሁት ማለት ነው። ውዶቼ፣ እንግዲህ ዱዓ እርጉለት፣ ለዩቱብ ዱዓ እርጉለት፣ ዩቱብ ዱዓ ያስፈልገዋል። የምሬ ነው ምላችሁ። እኔም ደግሞ እንግዲህ ጎረምሳ ገዝቼ ከችላለሁ። ሰሞኑ በቃ ምንም አማራጭ የለም። እናንተ ወንድና ሴት ሆኖ ካልተጃጃሉ አታዩ። ወንድና ሴት ሆኖ ካልተጋተቱ አታዩ። እናንተ የምትፈልጉት ላተቀረቡት ዚና ነው የተባለው። በነገራችን ላይ ዚና ማለት ይሄ ቀጥታ የተሰራው ብቻ አይደለም። ማየቱም ዚና ነው፣ መቅረቡም ዚና ነው፣ ማውራቱም ዚና ነው። እና እዚህ ዩቱብ ላይ ያለ ሰው ግን ያንን ነገር እንደሚፈልገው ማየት እንደሚያበረታታ አይቸበታለሁ። ለምንድን ነው እንትና እናንትን አንድ ላይ ሲሆኑ ማሻ አላህ በጣም ታምራላችሁ እያላችሁ ሞራል ትሰጣላችሁ? እንትና እናንትን አንድ ላይ ሲሆኑ ማሻላ እንዴት እንደምታምሩ ትላላችሁ። እነዛ ሰዎች ደግሞ ይሄው አሁን ላይ ሰፋ አድርገው ወንጀሉን እየሰሩት መጦላችሁ። ስለሆነ እኛ ምጊታ ስለሆነ የምንፈልገው ባሎቻችን አናሰራ ብለውናል ጎረምሳ ገዝተን እንመጣላችኋለን እኛንም ታያላችሁ ማሻአላህ ትላላችሁ ማለት ነው ግን እያንዳንድሽ በምጽፊያ ኮሜንት እንደምትጠየቂ ደግሞ እወቁት እናንተ ስራ ስሩ ስንላችሁ ትሳደባላችሁ ተለወጡ ስንላችሁ ትሳደባላችሁ እንዲህ አይነቱ ቦታ ላይ ደግሞ ጎበዝ ናችሁ ማሻአላህ ትላላችሁ ማሻአላህ የሚባለውንና ኢተቂላ የሚባለውን እንኳ ማተለይ ይሆናችኋል ብቻ በጣም ያሳፍራል ከባድ ነው አላህ ይዘንልን አላህ ይሁነን